የድጋፍ ጥሪ በመላው ዓለም ለምትኖሩ ለማረቆ ተወላጆችና ወንድም ህዝቦች በሙሉ ኤና ለሰው ልጅ ከምንም ነገር በላይ መሠረታዊና አስፈላጊ ነው ኤናው የተጠበቀ አምራች ትውልድ ለማፍራት ደረጃውን የጠበቀ ሆስፒታል መገንባት የግድ ነው የማረቆ ልዩ ረዳዝ የተሟላ የጤና ተቋማትና ሆስፒታል በቅርበት ባለመኖሩ የተሻለ ህክምና ፍለጋ ለዘመናት ረጅም ርቀት እየተጓዘ ከተማ ለከተማ ተንከራቷል ላላስፈላጊ ስቃይ እንግልትና ለኢኮኖሚ ብክነት ተዳርጓል። ስለሆነ ይህንን የማረቆ ልዩ ወረዳና በዙሪያ የሚኖሩ ወንድም ህዝቦች የዘመና ስቃይና እንግልት ለመቅጣት በቁጭትና በቆራጥ ተነሳሽነት የግራድ ቢመዶ አጠቃላይ ሆስፒታል በህብረተሰብ ተሳትፎ ለመገንባት ሰኔ 7 2017 የክልሉ ፕሬዝደንት ዶክተር እንዳሻው ጣሰውን ጨምሮ በርካታ የክልሉ ከፍተኛ የስራ ኃላፊዎች በተገኙበት መጀመሩ ይታወቃል። ታዲያ ሆስፒታሉን ጀምሮ ለማጣናቅ ከ500 ሚሊዮን ብር በላይ የሚያስፈልግ በመሆኑ ይህ ፕሮጀክት ግንባታ በአጭር ጊዜ ውስጥ ተጠናቆ ለህዝቡ የሚፈለገውን አገልግሎት እንዲሰጥ ናሴ 29 2017 የክልሉ ከፍተኛ የስራ ኃላፊዎች፣ የአካባቢ ባለሀብቶች፣ በተለያዩ ከተሞች የሚኖሩ የማረቆ ተወላጆች፣ ሌሎችም የክበር እንግዶች በተገኙበት ታላቅ የገቢ ማሰባሰቢያ ነው የሞባይል ቻሌንጅ መራግብር በማረቆ ልዩ ረዳ ከተማ የተዘጋጀ በመሆኑ እርስም በዚህ ታሪካዊ ፕሮግራም ላይ ተገኝተው በታሪክ የሚወሳ በታሪክ የሚዘከር በኩራት የሚነገር ታሪካዊ አሻራውን ያኑሩ። ልባዊ አጋርነቶን ያስመስክሩ። ገራድ ቢመዶ አጠቃላይ ሆስፒታል የማረቆ ብቻ ሳይሆን መላው የሰው ልጆች ብሔር፣ ሃይማኖት ያለምንም ልዩነት የሚገለገሉበት የሁሉንም ህብረተሰብ የጤና ችግር በእጅጉ የሚፈታ የአብሮነትና የወንድማማችነት ፕሮጀክት ነው። ናሲያ ዘጠኝ አልሰማንም እንዳይ ኃይሉ ሁላችሁም ተጋብዛችኋል። የማረቆ ልዩረዳ አስተዳደር